ትናንቱ ሳያንስሽ ደግሞ ዛሬ አይፎን መልስ ብለሽ መጣሽ። የሚገርም ነው። ኧረ ወይኔ የቴጀል ሳቅ ቤተሰቦች ወይኔ እንዴ የትናንቱ የትናንቱን እንዴት ብሩኬ ከእንዴት ነው ብሎ ስሜቱን ለማየት አይፎን ክል መልስልህ ቀብራራው ኡፍ እንደ ፈጣሪ ረጅም ዕድሜ ይስጥ እግዚአብሔር እንዴት እንዳስተሳይ ሰው ይቅርታ ለማለት ሲፈልግ ለመታረቅ ሲፈልግ እማይቆ እማይቆፍረው ጉድጓዴ ለምለካስ እናንተ ኧረ ወይኔ ሞትኩኝ ዛሬ ፈጣሪ ትግስት፣ ውስጥ እንደ ዛሬ ስቄ አላውቅም። ሃይማኖት ዳኒ ነው መልሻለሽ ያለሽ፣ ዳኒ ቅያሪውን ዳኒ ገዝቶልሽ ነው ወይስ ገዝተሽ ነው? ወይኔ፣ ስጦታ ይመለስ ካልሽ እኮ በጣም ብዙ ስጦታ የሚመለስ አለ። ለዛውም እህቶችሽ ማለት ነው፣ የሚወድሽ እህቶችሽ ማለት ነው። ግን ዛሬ ማለት ነው እንዴት እንደማወር አላውቅም። ሰላም እኔ ስልድምስ ውድና የተከበራችሁ ቻናል የቻናል ቤተሰቦቻችን ሰዎቻችን እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። አይ ሃይማኖት ታደሰ ምን ነው እናቴ፣ የት የዛሬ አመት ያረኩት ጫማ ቁጥሬ ይረዝማል አልሽ። ታዲያ ጭንቅላት ሽም እኮ እንደዛው እያሰበ እያለመ ክፉ ደጉን እያሳለፈ እያሰበ እኮ ነው እዚህ የሚደርሰው። እንደዚህ ነው እያለ ዝቅ እያለን የሚሄደው። ወይኔ እንደዛሬ ዝቅ ያላቅም። የምሬ ነው። ውይ እና ማለት ነው ልብስሽም አይሆንሽም። አዎ ትክክል፣ አይሆንም። ግን ማለት ነው ያ ማለት የጫማ ሳይዝ ጨመረ፣ ልብስ ጨመረ ማለት ጭንቅላትሽም በዛው ልክ እየወረደ ይመጣል ሳይሆን እየጠነከረ እያደገ አዳዲስ ነገር ይዞ ይመጣል እንጂ በእንደዚህ አይነት ልክ አይደለም። ገንባሽ እና ማለት ነው ቢያንስ እንኳን ማለት ነው ይሄ ጫማሽንም እንድትቀይሪ፣ ሸሚዝሽንም እንድትቀይሪ እዚህ ሚዲያው ላይም እንድትወደጀ ያደረጉሽ የአረብ አገር እህቶችሽ ናቸው። የአረብ አገር እህቶችሽ አዩኝ፣ አላየችኝ፣ አየችኝ፣ አላየችኝ እያሉ ከማዳሞች እየተሰረቁ ኔትወርክ እያጡ በአጥር ላይ እየተንጠለጠሉ የአንቺ ቪዲዮ ሲደርስ የሚያዩሽ ማለት ነው። ስለዚህ ለነሱ እንኳን ስትይ ክብር ያለው ቪዲዮ ስሪ። ክብር ያለው ስሪ ቪዲዮ ስሪ። ቢያንስ ምስጋና ይኖርሽ፣ ለቤተሰቦችሽ ክብር ይኖርሽ። የምሬን ነው። ብላችሁ እና ማለት በዚህ ልክ መወደድም እንዳለኩ መጠላት ይኖራል እኮ ቤተሰብ፣ ታውች ልጅ አንድ በሏት። እረ ጉድፈላ ለካ እንዴት እንደዚህ ነው እንደ ማለት እንዲህ ያሳልፍ ያለሁ እንዲህ ማለት የ አስራ ስምንት አመት ኤጅ ውስጥ ስትሆኑ የምታሳዩት አይነት አክት እንደዛ አይነት አክት ነው እያሳየቻለችው አባቴ አይጥለኝ እናቴ አይጥለኝ። እናትና አባት አስራ ስምንት አመት ከሞላሽ እኮ ካሊ ወሊ አለቀ እኮ። እናትና አባት ሳይኖርን ቀርቶ ነው እንጂ ስደት ሀገር የምንቃጠለው አራት አመት አምስት አመት ሰርተን ራሳችን ለመቀየር ነው። ስለዚህ አንችን ብትሆኚ የሀረብ ሀገር ሴቶች እያዩሽ ነው እዚህ የደረስሽው። ስለዚህ ሰደቡሽም፣ ገጠጡሽም፣ ወደዱሽም በስራሽ ነው እንጂ ምንም ነገር ባታደርጊ እንዳንቺ ወደው እንዳንቺ እየታመሙ ደማቸውን የሚያፈሱ የሀረብ ሀገር ሴቶች ማንም የለ። እውነቱን ልንገርሽ ሃይማኖት ማለት ነው። ማንም ስራቸውን ትተው የጃዛ ቤት ቁጭ ብለው ሆስፒታል የገቡት በማን ነው? በአንቺ እኮ ነው። አጣቂም እንዲሄን ግን ታቂ ምን ታውቂያለሽ? ስለሚወዱሽ ቤተሰቦችሽ፣ አንቺም ለሚጠሉሽ ሰዎች ሳይሆን እንደዚህ መልስ መስጠት ያለብሽ ለሚወዱሽ ቤተሰቦችሽ፣ ምስጋና ብትሰጪ ምን ያክል ቦታሽ ከፍ ይላል? ምን ያክል ቦታሽ ከፍ ይላል? ተይ ሃይማኖት፣ ተይ ታይ እኛ የእህትነት ምክራችን ነው። አሁንም ቢሆን ተይ የአረብ ሀገር፣ እህቶች አንዳንዶቻችሁ እንደዚህ ናችሁ ብለሽ ልትያ ትችም እኔ አይገርመኝም። እኔ ምፈልግ ምፈልገውን ነው የምናገረው። እኔ ችግር የለብኝም፣ ግን ላንቺ ብለው የታመሙልሻ አሉ። ላንቺ ብለው ለክብርሽ የራሳቸውን ክብር እንትን ሳይሉ ላይ ላይ ቁጭ ብለው ከስንት ሰው የሚጣሉ እህቶች አሉ ለእነሱ እንኳን አስቤ ቢያንስ ለኦዲንስ ማክበር አለብሽ ሃይማኖት፣ እኔ ለራስሽ ነው የምነግርሽ። አሁን ላይ በኢትዮን የምትተዳደሪው ትምህርትሽን ትተሻል፣ እንግዲህ እንደምናየሽ። ስለዚህ ቢያንስ እንኳን ክብር የሚባል ነገር አለ፣ ለኦዲንስ አጠገብሽ ያለውን ሰው ተይው። ምክንያቱም በኦዲንስሽ ነው እዚህ የደረሽው፣ በጣም በሚወዱ እህቶችሽ ነው እዚህ የደረሽው። ይሄ የማይካድ ነው። ምትክዱ ካላችሁ ኮመንት ስር ጻፉ። እናንተ ካላበረታታችሁ ማን ነው እነሱ የሄዱበት ቤት? እንኳን ስታበረታ ተረል እንዲ ከእኔ እንኳ እኔ አሁን አንድ አመት የምናምን ነው ዩቱብ ከከፈትኩኝ። ከኔ በኋላ እንኳን ስንት ሰው ቻናል ከፍቶ እኮ ሀያ ሺህ ሰላሳ ሺህ የገባ ሰው አለ። እኛ እንኳን እርስ በራሳችን አንረዳዳም። ያዳም እኮ ታውቃላችሁ አደለ? እና ለሚወዱ እህቶችሽ ይሄ አይገባም። እኛ እንኳን ተናግረንም ሊሆን ይችላል፣ በመሃል ምንም ብለን ሊሆን ይችላል። እኔ አይቆጨኝም፣ እኔ በበኩሌ ማለት ነው። ሌላው ሲቀጥል ስጦታ ቅያሪውን ዳኒስ ይገዛልሽ ነው እንዲህ። ከዛ የብሩክን ተጠቅመሽ ተጠቅመሽ የምትመልሽው አይፎኑን መልሳለሁ። እሺ ልቡን መልሽው እስኪ እስኪ ንሽ ልቡን መልሽውና ንሽ እስኪ እስኪ መልሽ፣ ልብ የሰው የወሰችው ልብ መልሽ እስኪ። ደስ የሚለኝ ነገር እኔ የሙሽዬ ሸበላ እግዚአብሔር ይስጠው፣ እንደ ትልቅ ሰው ንግግር። ህጻነሽ አለ እግዚአብሔር ህጻነች አላደገችም ገና እኮ እንደ አሁን ረበ የሰው አለኝ ተብሎ ስጦታ ይመለሳል እንዴ? ብሩኬን ብሩኬን ተይው ሲሉሽ ትተያለሽ እንዴ? አዎ ሲሉሽ ትተይዋለሽ እንዴ ነበር ብሩኬን። ስለዚህ ብሩኬን በሚያረጉት ነገር ነው፣ አድናቂ አድናቂዎች በሚያረጉሽ ነገር ነው እየሰራሽ እየተንቀሳቀሽ ያለሽው። በሰው ነው እንዲህ የምትመሪው ሐቢብቴ በሰው ነው የምትመሪው። እንደዚህ እንደዚህ ብላሉ ስላሉኝ፣ እንደዚህ እንደዚህ ስለደረሰኝ፣ ባይደርስሽ ኖሮ አትመልሽሁም ነበር ማለት እኮ ነው። ወይኔ ፈጣሪ ሆይ ሰው ለመታረቅ ሲፈልግ ያለ የሌለውን ነገር ይዞ ይመጣ እንደ አርፈሽ፣ ይቅርታ ማለት ካለብሽም ይቅርታ በይ። ይቅርታ ለማለት ተደበረሽም ዝም ብለሽ ስራሽን ስሪ፣ ከዳኒ ጋር ማለት ነው። አለቀ፣ ምንም አዲስ ነገር አይፈጠርም። ሸበላው እንደሆነ አሁን ላይ ከራሱ ጋር ያለው ራሱን እያዳመጠ ነው። እንደ ሌላው ሴት ሆን አላለችም። እንደ ከዚህ በላይ ምን ስጋውናት ቆርጦ ምን ታረጊ? ከዚህ በላይ ምን ምን እስክታረጊው ነው? ከዚህ በላይ አለቀ እኮ በቃ። አንድ አመት ሙሉ ተጓተታችሁ። በቃ ማለቂያው ሲያልቅ አለቀ። ስለዚህ ቀጣዩን ደግሞ ስለ ቪዲዮ ሳታውቁ አታውሩ። የምንለቅልንን የምናየውን ነገር ነው እኛ የምንናገርሽ። ቪዲዮሽን አይተን እንዳንናገር ከፈለግሽ ቪዲዮን ፕራይቬት አድርጊው። ቪዲዮን ፕራይቬት ካረግሽ እኛ እንናገርም። ግን ደግሞ ቪዲዮን የምትለቂው እኛ አይተን የሚያስቅ ከሆነ ልንስቅበት፣ የሚያስተምር ከሆነ ልንማርበት ለዛ ስለሆነ ነው። ካለ በለዛም ደግሞ እንደዛ ከሆነ ያው ቪዲዮ ላይ አለመምጣት ነው እንግዲህ። ምንም አዲስ ነገር አይኖርም። ምክንያቱም የተሰራልን ለእኛ ለኦዲንሶች ነው። ሶ አንዳንዶቻችሁ የሀረብ ሀገሮች ልንባል ደግሞ አይገባም። ስጦታ ካልሽ ደግሞ የብሩ ኬብቻ ሳይሆን የሌላ የብዙ ሰው ስጦታ አለ። አሁን መልሽ ብትባይ ትመልሻለሽ ማይሆን ነገር ወይኔ! ጭራሽ በሰው በሰው በሰው ነው የምትመሪው። በኢየሱስ ይሄንን ይሄንን አታሰማኝ። ሕፃን ነሽ አለ ብሩኬ እውነትም፣ ሕፃን የቃቃ ጨዋታ ቃቃ ስትጫወቱ አምጣ፣ መጫወቻዬን አምጣ፣ ትናንትና ያወሰድከውን፣ ትናንትና እዚህ ጋር ያረኩትን አምጣ እንባባል ነበር ድሮ ማለት ነው። ያንን ያስታወሰችኝ የምሬ ነው። እሱ አሁን ሲጀመር፣ እሱ ስለ ቁሳቁስ አላወራም፣ ስጀመር ማለት ነው። እንደዛ ከሆነማ እሱ እኮ አንገቱ ላይ ያሰርሽለትን ወርቅ አውልቆ ቁጭ አድርጎታል። ለምን ስጦታ ነው፣ ይቀመጣል በቃ ይቀመጣል ይቀመጣል። የሆነ ሰዓት ላይ በቃ የሆነ የማይረሳ ነገር ታደርጉበታላችሁ ወይ፣ የሆነ ለቤተክርስቲያን የሆነ ነገር ታደርጉበታላችሁ ወይ፣ ለምስኪን የሆነ ነገር ታደርጉበታላችሁ። ስጦታ እንደዛ ነው የሚደረገው። ባይዘ ወይ እናንተም ያንን ነገር ማየት ካልፈለጋችሁ፣ በዛ ነገር ሰው ማስታወስ ካልፈለጋችሁ ስጦታ እንካ ተብሎ አይመለስም። ይሄ ማለት እኮ ብድር ማለት ነው፣ ስጦታ ሳይሆን ብድር ተጠቅሞ መመለስ፣ ወይም ደግሞ ኪራይ ማለት ነው። በቃ የኪራይ መኪና እንደዛ ሆናለ አይደለ? ኪራይ ተከራይታችሁ ጊዜያችሁን ስጨርሱ የምትመልሱት ነገር። እስከዛ ድረስ ወይስ ቦርቦር እየከፈልሹ ነበር? ታዲያ አስቀመጥሽው ሰባት ወር ነው ስምንት ወር ምንም ባልነበረች ሰዓት የጎደለብሽን የቸገረሽን ነገር አይቶ ገዝቶልሽ አመሰግናለሁ ብለሽ በህዝብ ፊት እኮ ነው የተቀበልሽው። አደ እንደ ዛሬ ላይ እንዲሁ ሰው በገዛጁ ግን ለምንድን ነው መዋረድን የሚመርጠው? እኔ የምንሬ ነው እግዚአብሔር። እኔ ማለት የፎገርኳ ሳይሆን ነገረ ስራዋ ሁሉ ያስቃል፣ ያስቃል። ነገረ ስራዋ ሁሉ እንዴ፣ አሁን እንደዚህ ይባላል? ብሩኬ በቃ ይቅርታ አድርግልኝ፣ ጥፋት አጥፍቻለሁ፣ አይቀልም። ከዚህ ሁሉ ግን ዛሬ ደስ የሚለው ነገር የሚያስጠላ የሚያስጠላ ንግግር አልተነጋገሩም ግን ስጦታውን ልመልስ ማለት ለአንድ ሰው ልጅ ያናድዳል፣ ግን እሱ ህፃን ስለሆነች ነው ብሎ አስቧት ሄደው። ህፃንች ነው ያለው ብሩክ፣ መጥፎ ቃልም አልወጣቸው እና የቪዲዮ አይዲያ ምንም ይሁን ምን፣ እኛ ምን አገባን። በምንም አድርገሽ ጨርሸው። እኛ የምትሰሪልንን ነው ያየነውን ነገር ነው የምትለቂውን ነገር ነው። ስለዚህ እስከመጨረሻ እስከምንለቂው ድረስ እናያለን። ደግሞ እውነቱን ሶስና እያወራች ነበር ዛሬ። እሷ ራሱ ሳክራ አላየሁትም ጨርሼ የእሷ ሲለቀቅ ወደ እሷ ጋር ሄድኩኝ እና አላየወትም። አይቼ ምን ምን እንዳለች እስኪ ማየው ይሆናል። ቻት ምናምን ስትል ነበረ። ግን ደግሞ ምርጫሽ ራሱ አንችን የሚመጥንሽ አይነት ሰው ቢሆን እንዴት ደስ ባለኝ። ደስ የሚለው ነገር የመረጠችው ማለት ነው። ከማንም ሴት ጋራ ከቲክቶከር ሴት ጋር ተለጥፎ የሚውል ወንድ ነው የመረጠችው። ይሄ ነበረ ምርጫሽ፣ ፍላጎት እንዲህ ነበር። እኛ አላወቅን ነበር። ብሩኪ የቤት ልጅ ነው፣ ለአንቺ ይጠቅምሻል ብሎ ነው የማዳም ቅመሞች አገናኙሽ። ስለዚህ ቅርታ ይጠይቁሻል እና አትውቀሻቸው። አንዳንዶቻችሁ እንደዚህ ብላችሁኝ፣ እንደዚህ ብላችሁኝ እንደ ይባልም ሲጀመር ለአንቺ ብለው መሰለኝ እንደዛ ወገባቸውን ገትረው ማያቁትን ሰው እየዘቀዘቁ እየተሳደቡ ኃጢአት የሚገቡት ወደውሽ አፍቅረው ሽኮ ነው አደል እንዴ? ስለዚህ ክብር ይስጥልኝ ነው የሚባለው፣ ለሁሉም ነገር ማለት ነው። አመሰግናለሁ ነው የሚባለው። ደስ ቢልሽም ባይልሽም አመሰግናለሁ ነው የሚባለው። እኛ እንኳን እየሰራን ነው። ምንም ሳያገኙ ቲክቶክ ላይ እንቅልፋቸውን አጥተው ምግብ ሳይበሉ ሃይሜ ሃይሜ ብሎ የሚያለቅሱት እንባቸው የሚፈሰው ለእነሱ እንኳን አታስቢም። አይ ሃይሜ፣ በጣም ያሳዝናል። በጣም ማለት ነው። ይህን ምለው የአረብ ሀገር ስራውን ስለማቀው ስራውን ስለማቀው ግን፣ እኔ እየሰራሁኝ ነው። እዚህም ቢሆን እግዚአብሔር ይመስገን እየሰራሁ ነው ብዬ አስባለሁ። እነዛ እነዛስ ቲክቶክ ላይ እንቅልፋቸውን አተው ለሃይሚ ሼር አርጉ ምን በሉ። ሁለት መቶ ሺ ትግባ። የት ያውቋታል? አያውቋትም እኮ አይደል እንዴ። ነገ ጠዋት ማዳም ሂጂ ከዚህ ቤት ብላ ብታበራት ሃይሚን ኢትዮጵያ ሄዳ ለአንድ ታክሲ ክፈይል ብትላት አታገኛትም። ሲጀመር የውታጅራ ልጆች ማለት ነው። ከውታጅራ ውጪ ማንንም ማግኘት አይፈልጉም። አንድ ቀን ካገኟቸው ሁለተኛ አያገኟችሁም። እያንዳንዷን ነገር እኔ ስለማቅ ነው። ስለዚህ ሁልሽም ራስሽን ሁኚ፣ ራስ በላይ ሰማይ ነው። ስለዚህ እህቶቼ ራሳችሁን ጠብቁ። በሚሰራ ቪዲዮ ተዝናኖ ፈታ በሉ። ምንም አዲስ ነገር አይኖርም። ህይወት እንዲናት በቃ። ብሩኬና ሀይሚ በዚህ ልክ እንደዚህ ተናንቀው ተጣጥለው ይሆናል ብዬ አንድ ቀን ጠብቄ አላቅም። እኔ አንድ ቀን በቃ እኔ ፍቅር በቃ ፍቅር ውሸት ነው አልኩኝ። በቃ አሁን አሁን ፍቅር ውሸት ነው ነው ያልኩት። የምሬ ነው። እኔ አሁን እነሱ ከዚህ በኋላ ቢታረቁ ለራሱ እንደ በፊቱ አይነት ፍቅር የለኝም፣ እውነት ስነግራችሁ ማለት ነው። ለምን መሰላችሁ? በጣም በቃ እንጃ፣ የሚደብር የሚደብር ጊዜ ነው ያሳለፍነው። የሰው ልጅ ምንም በይቅርታ ቢያልፍም እነዛ ንግግሮች አይጠፉም፣ ብሏል ብሩኬ። እውነት ነው። እውነት ይደብራል። የምሬ ነው እና እግዚአብሔር ከእንደዚህ አይነት ከጭቅጭቅ ነጻ የሆነ ጓደኝነት ስብ እና ይኖራችሁ። የምሬ ነው። ምላችሁ ለጠላት ተሸነፋችሁ። ሃይሚና ብሩኪ ኦ ማይ ጋድ